ሰላም ሰላም፣ ውድና የተከበራቸው የሶስቱ ቤተሰቦች እንዴት ናቸው? ሰላም ናቸው? በያላችሁበት ሰላማቸውን ያብዛልን። የዛሬ ቪዲዮችን የሚሆነው ለሚ ከተማ ላይ ያንን አሮጌ ቤት ወይም ደግሞ ያንን የወዳደቀ ቤት ብዙ ስራዎችን አስተካክለን ሰርተን ወደ አዲስ የቀየርነው ቤት ላስቃኛቸው ወድጃለሁ። ከዚህ ቤት ላይ እንግዲህ ብዙ ነገሮች አስተካክለ ነው ውሃ ልክ አፍርሰን ሰርተናል። አርማታ ቆርቁረን እንደገና አርማታ አድርገን ማንኪያ ድሮ ሰርተናል። ውስጥ ለውስጥ ያሉ አቋራጭ ግድግዳዎችን አፍርሰን እንደገና ሰርተን አስተካክለናል። ሌሎችንም ደግሞ ማገር እንደዚህ ቋሚ ምናመተን አስተካክለናል። ይህንን ቤት እንግዲህ ያንን ቤት እንደዚህ አድርገን ያንን የወዳደቀ ቤት እንደዚህ እንዲያሳመር ነው እና እንዴት እንዲያስዋብ ነው ላሳያችሁ ወድቻለሁ አለው ማለት ነው። ዛሬ በዛሙ ላይ ቤቱን እየተመለከታቸው እዚሁ ላይ የማብሪያት አዘረጋግና የማብሪያት አጠቃቀም ስታይላችንን እንዴት መጠቀም እንዳለብን ማስረዳቸውናን አብራችን ቆዩ። ሳሎኑ እናገኛለን። የሳሎኑ ዲዛይን ይሄውና በጣም የሚገርም ያበደ ዲዛይን ነው። ልሙጥ ነው። ሁለት ዝቅ ሁለት ከፍ ነው። ሻዶ አለው ጅም ላይ ዋርም ከለር ነው እናረግለ ጣም ነው የሚያምረው። ግድግዳው እንደምታዩት ቀጥ አድርገን እስኳር አጥብቀን እየሰራ ነው። እዚህ ጋር ደሞ እስካቶላ አቀባበር ተመልከቱ። እዚህ ጋር በኋላ ልክ ነው። ላይኛው ማብሪያ ማጥፊያ ነው። ስረኛው ደሞ እነዚህ የምታዋቸው እንትን ናቸው። ይሄ ሶኬት ናቸው። እነዚህ የሳሎን ሶኬት ይኸውና ወደ ስድስት ነው ያደረግነው። ከዛ ስንገባ ማብሪያ ማጥፊያ ደሞ እዚህ ጋር እስካቶላ አለች። ያ እስካቶላ አቀባበር እያያችሁ ነው። ባለፈ ስታዩት እንግዲህ እስካቶላ አልተቀበረም ነበር። እኔ እስካቶላ ላምቀብረው ጅብሰም ቻክ ካረኩ በኋላ ነው። ምክንያቱም ቻኩን ካረኩ በኋላ መብጠ በኋላ ለመግጠም እንዲመቸኝ ሌቭል እኩል እንዲያልቅ ማለት ነው። አሁን እንደምታዩት ቻት የጅብሰሟ ጠርዟ ይቻትና በቃ እንትኗ ማለት ነው። ማብሪያ ማጥፋው ሲገጠም ዝጋ ልክክ ይላል። አንዳንዴ ቻኩን ሳናደርግ ከቀበረ ወደ ውስጥ ይቀራ ቻኩ ወደ ላይ ወጥቶ ያስጠላናል። እንደዚህ ይሆናል ማለት ነው። እንደዚህ አሁን አሁን ይህ በመጠኑ ቢሆን ወፈር ብሎ ይህ ወደ ውስጥ ገብቷል። ቻኩን ስናደርገው ይሄ ወደ ውስጥ ይገባል። እንትኑ ግድግዳው ወደ ውጭ ይወጣና ቻኩ ከዛ በኋላ ማብሪያ ማጥፊያውን ወይም ሶኬቱ ስንገጥም እኩል አይመጣም። አነቺን ጉለና አያገኝልንም፣ ንክክ አይልም። እዚ ጋር ልክክ ብሎ አይዝልንም ማለት ነው። እንደዛ እንዳይሆን ያደርገናል ማለት ነው። እንግዲህ እስካቶላ እንደዛ አድርገን ቀብረነዋል። ግድግዳው እንደዚህ እንደምታዩት ሙልጭ አድርገን ጥርተነዋል። ቻኩን ቀጥ አድርገን ነው የሰራነው። ለሚላይ እንግዲህ ስማችን በጣም የገነነ ነው። ብዙ ስራዎች አሉን እዚሁ ላይ ገና ጀመርናቸው ናቸው ምናምን ስራዎች አሉ፣ አልተጀማመርናቸው ናቸው የሚቀቡም አሉ፣ ባለፈ አመት የጨራረስ ናቸው። እነሱን የምናሳያቸው ይሆናል። እንግዲህ መግቢያ መውጫ በር ላይ ይኸውና ሁለቱ ኮልደር ላይ ሸንበቆን ፍሬም ነው የተጠቀምኩላቸው ኮለኑም ማለት ነው። እንግዲህ ይሄ የምታዩት ይሄ አንጉራ ላይ ደግሞ የፕላስቲክ እንትን ነው። ዝጋ ሊሰራ ነው። ዝጋ ኮልደር መገባቢያ ይኸውና በሩን ይኸው ባለፈ ያሳየኋችሁ ይሄ በር ማለት ነው። እንደዚህ ቀጥ አድርጌ አንድ ምጥምጥ ያለ ወደዚህ ያልትቸዋለሁ በፕላስቲክ እያደረኩ ነው የሰራሁት። እንደምታዩት ቀጥ ያለ ነው። ጠርዙ እንደዚህ ምላጭ አስመስለ ይሰራለ የበሩ ለቃቅመናል ወደዛ አድርጌ ለቃቅም ጨርሼዋለሁኝ። ከዛ ለቀለም አዘጋጅተን ቀለም ጀምረናል ማለት ነው። ዛሬ ቀለም ጀምረናል። እንግዲህ ነገ ወይ ተነገ ወዲያ ይሄ ቤት የምናጠናቅቅ ይሆናል። እንሻላ ነገ አሳያቸዋለሁ። ስታንድ ማስቀመጫም አሁን ጀምራለን። ምርት እየተመረተ ነው። የበሩን እንደዚህ አድርገናል ማለት ነው። እንግዲህ በቦርድ ምናምን አርጉለት ያልኳቸው ይቻትና እንደዚህ ናት። እንግዲህ ውስጥ ለውስጥ ያሉት ታቡራት በሮች እንደዚህ በስነስርዓት ጠርዛቸው ሲወጣ በጣም ያምራል፣ ያምርልናል። ውበት ይሰጠዋል ማለት ነው። እንደዚህ አድርገነዋል። ከዛ መቀጠል እዚህ ሚኝታ ቤት ላይ ቀለም ጀምሬያለሁ። የሚኝታ ቤቱ ቀለም እንደምታዩት ቤቱ ራሱ መነጋገር ጀምሯል። የአወራን የጅፕሰም ኮርኒስ ያው እንግዲህ ቀለም ሲገባ ቤቱ ራሱ ማውራት ይጀምራል። ገና መስተዋት ምናምን ሳይገጠምለት ነው። እንግዲህ እንደዚህ ሆኖ ይሄውና፣ እዚህ ጋር የአልጋ ራክሴ ላይ ያለች ሶኬት ናት። አብዱ ሶኬቱን አላደረገውም፣ ሳ አለቀምከውም። ይህን ይሄን ይሄን ነው እዚህ ጋር ያለውን ሶኬት ራሱ ላይ ያለውን እዛ ጋር ያለውን ማልጨረስክ፣ እዛ ያለውን ማልጨረስክ እና ልጋማ ተወው። ቀለም ጀምሬ ሆነ አረ ያንኑ ተረቦ ምን ደስ ተመስተናገለ እንዴታ ሲያደርገው ያደርገዋል። በሚቀደሙ ነው ተስቀደም እንዴታ። እና እንግዲህ ሚንታ ቤት ዲዛይኑ እንደምታዩት በጣም ያበደና ያማረ ዲዛይን ነው። ቀለም እንግዲህ ደና ሚንታ ቤት ጀምረና እዚህ ሚንታ ቤት ጋር ጀምረና ማምሻችን እናጣድፈዋለን። በጣም ጣም በሚገርም አይነት አሰራ ነው የምንሰራው። ኢንሻአላህ የቤት ጻሙ የሚያምረው የሆነ እንደምታዩት ይህን መስሏል። ወለሉ እንግዲህ ይሄ ሙሉ ተነስቶ ነው ተሰነጣጥቆ፣ ይሄ እንደዚህ አርማት አድርጌ እንደገና ማንካድሽ ያደረኩት በዚሁ አጋጣሚ። ውስጡ ትራክ ካደረገብኝ፣ ተሰነጠቀብኝ፣ ቤት ምናም የምትሉ ይሄ ቤቱ ከተሰነጣጠቀና ትራክ ካመጣ እንደገና ተቆርቁሮ ተነስቶ ነው መደረግ ያለበት። እንደዛ ነው መሆን ያለበት እንጂ ዝም ብሎ እዛው ላይ ቆርቆሮ አድርጋችሁ ማረሚ የለባቸውም። በሩ ጠርዛችን እንግዲህ ይሄውና እንደምታዩት ባለፈ ክፍት ክፍት ሆኖ ነበር ያያችሁት። አሁን ደግሞ ተለቃቅሙ እንዴት እንደሚያምርት ተመልከቱ። እዚህ እየቀባህ ነው ይችን ካላላረካት ውስጧል ማሻአላ በጣም ታምራለኝ። ያን የቀየኩትን ከስር አድርገውና ነጭ ቶሎ ቀባ በርጅ ካሩን ነጭ ምታለቁኮ ያምራል። ይሄ የፍሬሙ ነው እንግዲህ እዚህ ጋ ይኸውና እንደምታዩት እንደምታገ ዲዛይን ደሞ ይሄውና፣ ቀለም እየቀባ ነው አብዱ፣ ቀለም እየቀባ ነው እንግዲህ ይሄ አብዱ የሚባለው እንዲሁ ቆም ቀጠር እያለ ቢሆንም በአስር ቀን አንድ ቤት ጨርስልናል። ቀለሙን ችግር የለውም ይሁን እንዳሻው፣ ምንም አይደለም። እስከ አቶ ላም አካባበራችን እዚህ ጋ እንደዚህ ሆነው የልጆች ምታ ቤት ይሄን እናስመስለናል። ከዛ ሲቀጥል ደግሞ ወደ የት ነው የምንወጣ? ወደዚሁ ነው የምንወጣ። ወደዚህ ወጥተን ኮልደር እናገኛለን። እችን ኮልደር ወደዚህ ወደ ውጭ የምታስወጣ ኮልደር ላይ ወደዛም አለ። ከዛ እዚህ ጋ ኮልደር ላይ ወደ በዛ ጀርባ ላይ እንዲያበሩ ዝም የኮልደራው ማብሪያ ትዝጋለች እዚህ ጋር አድርገላቸዋል። አንድ ማብሪያ ማጥፊያ ከዛ ሲከተለች ኮልደር በዚች ጋ ጎን ላይ ደግሞ እንደዚህ ወደዚህ ወደ ክሽን የሚያስገባ በር አለን። ይሄ ክሽን በር ነው። እንደምታዩት የክሽኑ በር ባለፈ የተገማመጠው እንደዛ አድርጌ ቀጥ አድርጌ ሰርችላቸዋለሁ። ይሄ ጠርዝ እንግዲህ የጭቃ ቤት አይመስልም። ከጭቃ ቤትም ደግሞ የፈራረሰ ቤት የተገማመጠ ጠርዝ አይመስልም። እንደዛ አድርጌ ቀጥ አድርጌዋለሁ ማለት ነው። ከዛ ወደት እንገባለን? ወደ ክሽን እንገባለን ክሽን ላይ የማሳያችሁ እንግዲህ ምንድን ነው ዲዛይኗ በጣም የምታምር ብድ ዲዛይን ናት። አሁን የምታምረው ስትቀባባ ሞት ያወጣላችሁ። በጣም ዘመናዊ ዲዛይን የሰራ ናት። እዚህ ክሽን ላይ የማሳያችሁ እንግዲህ ሁላችሁም ልትጠቀሙት የሚገባ ሶኬት ነው። አሁን ይሄ ክሽን እንግዲህ ሰባት ሶኬት ነው ያደረኩት እዚህ ክሽን ላይ ማለት ነው። እነዚህ የምታዋቸው እንደዚህ መደዳዎችን እነዚህ ሶኬት ናቸው። እኩል ውሃ ልክ ናቸው ሁሉም ማለት ነው። እንደዚህ ይኸው ከዚህ እንጀምራለን። ሶኬት ይሄ በዚህ ጋር እንመጣለን፣ እንደዚህ እንመጣለን፣ እንደዚህ እንመጣለን። ይሄ እዚህ ጋር እንደዚህ እንመጣለን ማለት ነው። ይሄ ሶኬት ነው እንግዲህ። በዚህ መድረስ ስንት ሶኬት አለን? ስድስት ሶኬት አለን ማለት ነው። ከዛ በመቀጠል ደግሞ እዚህኛው ፓርት ላይ እንመጣለን። ይሄ ማለት ነው ይሄንኛው ፓርት እንደዚህ እንመጣለን፣ በዚህ ማለት ነው። በዚህ ደግሞ የምጣድ ሶኬት አለን። እዚህ ጋር ባለ አራት ገመድ ነው አሁን እዚ ጋ ይህን እዚ ጋ የምጣር ነው ያደረኩት። የምጣድ እዚ ጋ የተጠቀምኩት ለምንድ ነው? ምጣር ለብቻው ቦታ ስለሚወስድ፣ እዚ ጋ ምጣዱን እናደርጋለን። እዚ ጋ ምጣሩን ትጠቀማለች። ይ ነው አንድታችን እዚ ጋ ያደረኩት ማለት ነው። ይሄ ባለ አራት የሆነ ገመድ ነው። እዚ ጋ መጠቀም ያለባቸው የሱ ሁሉንም ስራ ሰራ። አሁን ዚህ ገመዶች በፈለግነው ሰዓት መቀየር እንችላለን። እነዚህ ይመዘዛሉ። እስካቶላ ኮንዲታቸው ይኸውና እዚ ጋ ቅርብ ነው። እንደዚህ አድርጌ ነው የምከብረው። በዚ ጋ እንግዲህ ገመድ እዚ ጋ መጨመር መቀነስ ስንፈልግ በዚህ ጋር እየመዘዝን እንደፈለግ እያንቀሳቀስን እንትን አለን። አሁን ይሄ መዘዜ ባለአራቱን እናደርገዋለን። ይሄ የምጣድ ቦታ ነው። ለምጣድ የሚሆን ቦታ ክፍት ቦታ ስለሆነ እዚህ ጋር አድርገንላታል ማለት ነው። የምጣዱን ባለአራት የሆነ ሶኬት እዚህ ጋር እንዲመቻት አድርገናል ማለት ነው። ከዛ ይሄንን እንግዲህ በዚህ መድራ ስድስት ያደረግነው ምንድን ነው እዚህ ጋር ክሽን ላይ ብዙ ስራ ስለሚበዛ እዚህ ጋር ምጣድ ታስቀምጣለህ። የምጣድ ሶኬት እዚሁ አለ። ከዛ ሲቀጥል ደግሞ የእንትን የፍሪጅ እዚህ ጋር አለን። ፍሪጅ እዚ ጋ እንጠቀማለ የፍሪጅ ሶኬት እዚ ጋ አለ። ከዛ ሲቀጥል እዚ ጋ ወጥ ብትሰራ እዚ ጋ ውሃ ብታሞቅ እዚጋ ሻይ ታፈላለች። እዚ ጋ ደግሞ ሌላ ነገሮችም እንደዛ አንዳንድ ነገር መስራት ብፈልግ እዚ ጋ ታደርጋለች። ከዛ ሲቀጥል ስልካቸው ቻርጀር የሚዘጋ የሰራተኛም ሆነ ክሽን የሚሰራ ሰው ስልካቸውን ቻርጀር እዚ ጋ ላይ ያደርጋሉ ማለት ነው። ሁሉን አመቻይተ ነው የምንሰራው። ኛ ዘበና የሆነ ነው የምንሰራው። ይህን ቤት እንግዲህ እንደዛ አርገን መስራታት የሚጠቅመን ምንድን ነው? አሁን አንዳንድ ሰው አይጠቅመንም ምናምን ይላል እኛ ግን አሁን ቤት ሲባል ይሄ ቤት የሁሉ ሰው ቤት ነው እና ክሽን ከተባለ ክሽን ላይ እዚህ አሁን አንዲት ክሽን የምትሰራ ሴት ብትኖር ይህንን አሁን እዚህ ጋር እየሰራች ምናምን፣ እዚህ ጋር ብዙ ነገር እየሰራች ስልኳ ሊዘጋ ብሎ ሳሎን ላይ ብታደረገው ለምሳሌ ከዚህ ሩጣ ሳሎን ላይ ሰው ሊቀመጥ ይችላል። ዛምናም ከመሄድ እዚሁ ራሷ ጣጣዋን ጨርሳ እዚህ ጋር ትቀመጣለች ማለት ነው። እና እዚሁ ስራ እየሰራች ስልኳን ብዙ ቻጀር ያደረጋል የፈለገትን እዚህ ጋር ጨራ ሰው ምናም ይወጣሉ። እንደዛ ይሆናል። ከዛ መቀጠል እዚ ጋ ለ እዚ ጋ እንግዲህ ያደረግነው ይሄ ይሄ ሶኬት ደግሞ ይሄ ማብሪያ ማትሳ ነው ሶኬት አይደለም። ከፍ ያደርገው ነው ማለት ነው። ከፍ ከፍ የሚል ሁሌ ይሄ ማኛችሁም አሰሪ መሆናችሁ ሰሪ ብትጠቀሙት አሪፍ የሚሆነው ነገር ምንድን ነው? ክሽል ላይ ከሜትር 10 እስከ ሜትር ከ20 ድረስ ሶኬት ከፍ ብላችሁ ብትገጥሙ በጣም አሪፍ ነው። ምክንያቱም እንትኑ ክሽኑ ዘጠና ሳንቲ ነው የሚያልቀው ከመሬ ማለት ነው። ዘጠና ሳንቲ ቢያልቃል ከዛ በኋላ ሀያ ሳንቲ ውሃ ምናምን ሲታጠብ ምናምን እንዳይነካው፣ ሀያ ሳንቲ ከፍ ቢል በጣም አሪፍ ነው ለሶኬቱ ማለት ነው። እና እንደዛ አድርጋችሁ ብትጠቀሙ በጣም አሪፍ ነው። ይሄ ማብሪያ ማጥተው ደግሞ ከሜትር 50 በላይ ቢሆን በጣም አሪፍ ነው ማለት ነው። ሜትር 50 ልጆች እንዲያበሩት እንዲያጠፉት ተደርጎ ይሆናል ማለት ነው። ይሄ እንግዲህ አምፖሎች ካሉ አሁን እዚህ ጋር ስንገባ ከበር ላይ ስንገባ እዚህ ጋር ማብሪያ ያለ እንግዲህ ያበራሉ። ምናልባት እዚህ ጋር እንግዲህ ዋና አምፖል ቢሆን የዋና አምፖል ማብሪያ ማጥፊያ ቢሆን ይሄ እዚህ ላይ እንግዲህ ስቶኮች ብንጠቀም ዋና አምፖልና ማብሪያ ማጥፊያውን እዚህ ጋር እየሰራች እዚሁ ቁማ እየሰራች ሳለ አጥፍታ ስቶኮቹን ማብራት ብትፈልግ እዙ ላይ እዛ መሄድ ሳይጠበቅባት እዚህ ላይ ታጠፈዋለች ማለት ነው እና የተመቻቸ ስራ ይሆናል ምቹ የሆነ አሰራር ይሆናል ማለት ነው። እንግዲህ ለዚህ ቤት ማብሪያ ገመድ ለዚህ ቤት ብቻ የተጠቀምኩት አሁን ዘጠኝ ጥቅል ገመድ ተጠቅሜያለሁ ለዚህ ቤት ማለት ነው። ሁለት ነጥብ አምስት ወደ አራት አካባቢ ፈይቷል። አንድ ነጥብ አምስቱ ደግሞ አራት ተኩል አካባቢ ፈይቷል። እነዚህ ናቸው የተራረፉት አሁን ለጊዜው የምንጠቀምባቸው ቀጣጥረን ናቸው ነው እንጂ ይህ ይሄ እንግዲህ ስቶክና ጅምላይት ምናምን ስንጠቀም ደግሞ ላይ ላይ የሚሰሩ ስራዎች አሉ። አንድ ቤት እንግዲህ ማብሪያ ገመድ በቃ በጣም እንደዚህ ሶኬት አላበዛንም ብለን ብንጠቀም ከሰባት እስከ ስምንት ቅል ሊፈጅ ይችላል፣ በስነሰዓት ከተጠቀምነው ማለት ነው። እና ይህንን እንደዛ አድርገላታል። ክሽን ላይ ክሽን ስራ ላይ እንግዲህ ሁላችሁም ሶኬት መብዛት ያለበት ስለሚበዛበት ይበዛበት ስለሆነ ብጠቀሙት በጣም አሪፍ። ይህ ነው አስተያየት የሰጠሁት እዚህ ላይ ማለት ነው። በተረፈ እንግዲህ የቤት ይህን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ጠርዙን የበር ጠርዝ ይኸው ይህም እንደዚህ እንደምታየው ከውጭም እንደዚህ የሆነው እራሱ ነው ማለት ነው። ከዛ ሳሎን ላይ ያለ ሶኬቶች አስረዳቸዋለሁ። ሳሎን ላይ እንግዲህ ሳሎን ላይ ያሉ ሶኬቶችም እንደምታዩቸው እዚህ ዝቅዝቅ ያሉ ሶኬት ናቸው። ሳሎን ላይ ሁላችሁም ቤታችሁን በተጠቀሙት፣ እኔ የማልሰራላችሁም ቢሆን ሌላ ሰው ስታሰሩ መጠቀም ያለባቸው ምንድ ነው፣ ከመሬት ሰማንያ ሳንቲም ከፍ ብላችሁ መግጠም አለባቸው ማለት ነው። ሶኬት እንዳይረግ ከመሬት ሰማንያ ሳንቲም መራቁ ምንድነው፣ መጅልሱ ሲሰራ እዛ ጫፏ ላይ ነው በቃ ልክ የሚያልቀው ማለት ነው መጅልሱ ቁጭ ሲል እዛው ላይ ጫፍ ላይ ያልቃል። እዛ መንስተ የሚቀመጥ ሰው እዛው ያደርገዋል ማለት ነው። ይሄን እንደዚ አድርገናል። ከዛ በዚህ ማዕዘንም እንደዚህ አለ ማብሪያ ማጥፊያ ይሆና እዚህ ጋ አለ። እዛ መንስተ ተቀምጦ ደግሞ የሚፈልገውን አምፖል ለማብራት እዛው ጋር አለለት። በዚህ ማዕዘን የሚቀመጠውም ሰውዬ ከዚህ ተነስቶ እዛ ሄዶ ማብራት ሳይጠበቅበት እዚሁ ላይ ሆኖ ወይ ጅምላይቱን ወይ ስቶኩን ወይም አልሙኒየም ካለ የፈለገውን እዚጋ እንዲያበራ እዚጋም ግድግዳ ተጠቅመለታል ማለት ነው። ከዛ ሲቀጥል ወዴት እንዞራለን? ወደዚህ እንመጣለን ማለት ነው። እዚህ ጋር እንግዲህ ይኸው እንደዚህ ይሄ የዲሽ ሶኬት ነው። እዚህ ጋር ደግሞ ሪዘርቭ የሆነ ሶኬት ነው። ይሄ እንግዲህ ቤቱ መጅስ እንደዚህ ይነጠፍና መጅሱ ምናምን አንዳንድ ነገር ጁዝ መፍጨት ብንፈልግ እንደዚህ ደግሞ ቡና ምናም እንደዚህ መፍጨት ብንፈልግ ደግሞ እንዲጠቀሙ እዚህ ጋር ሪዘርቭ ያለ ሶኬት እዚህ ጋር ትጠቅመላቸዋል። ይሄንን ማለት ነው እዚህ ጋር የሆነ ይሄንን ወደዚህ መተው መጅስ እንዲያቆሹ እዚህ ጋር ለብቻ እንዲጠቀሙ አድርገላቸዋል። የአይድል ሶኬት ነው ያ ደግሞ የእንትን ላይ ያለው። ይሄኛው ደግሞ የሲቪ ስታንድ ሶኬቶች ማብሪያ ማጥፊያ ነው። እንዲሁም ደግሞ ሳሎን ላይ የምንጠቀማቸው ማብሪያቶች ከበዙ እዛ ግድግዳ ላይ ፓርት ላይ እንጠቀመዋለን ማለት ነው። በዛ ግድግዳ ስንመጣ እናበራለን የፈለግነውን ማብሪያት። ከዛ ሲቀጥል ውጭ ስንገባ እንድናበራ እዛ ጋ ሶኬት ማብሪያ ማጥፊያ ተጠቅመናል። ያውና እንግዲህ የቤቱን የሳሎኑን ያበራልናል። ወደ ውጭም ስንወጣ እዛው ጋ ሆነን የበረንዳውን እናበራለን። ማጥፋቱም ስንፈልግ ከውስጡ እናጠፋለን። በፈለግ ነው እናደርጋለን ማለት ነው። ከዛ ሲቀጥል የሆነ ኮሽታ ቢኖር አጋጣሚ ማታ ከተኛ በኋላ ላይ ላይ ኮሽታ ቢኖር የውጩ ማብሪያት በሚኒታ ቤት እንዲበራ አድርገን የሰራ ነው። እዛው አገናኝተን ሰርተለታል ማለት ነው ማብሪያ ማጥፊያውን። እንግዲህ ያን የመሰለ ቤት ወደዚህ ደረጃ ቀይረነዋል። ቀጣይ ደግሞ ቀለም ቀባብተንና ሙሉ ፊኒሽንግ ስራውን ጨራሰን የምናሳያችሁ ይሆናል። ከዛሬ ቪዲዮ ብዙ ነገር ትማራላችሁ። አንደኛ ማብሪያ ገመድ እንዴት መቀበር እንዳለበትና እንዴት መዘርጋት እንዳለበት፣ ሁለተኛ ደግሞ ክሽል ላይ ስንጠቀም ሶኬታችን በተለይ በጥንቃቄ መስራት እንዳለብን። ሌላ ደግሞ መተላለፊያ በሮች ላይ የእንታቡራት በር የምንገጥመው በሮች ላይ ጠርዝ ፍሬም እያደረግን ከሚያስጠላብን ይልቅ ቀጥ እያደረግን እንደዚህ እንዲሁን እንዳሳየኋችሁ እየሰራን ቤታችንን ብናስበው በጣም ጥሩና መልካም እንደሆነ እያስተምራቸውማ ነው። ሶስተኛ ደግሞ የወዳደቀ ቤት እንደዚ አሮጌ የሆነ ጅብሰም አሮጌ የሆነ ጭቃ ቤት በጅብሰም እንደዚህ እንደሚዋብና እንደዚህ እንደሚያምር ያስተምራችኋል ማለት ነው። እንግዲህ ይሄ ቤት ወደዚህ ደረጃ ይደርሳል ብሎ ማሰብ ወላ በጣም ከባድ ነበረ። ያ የፈራረሰ ቤትና የወላለቀ ቤት እንደዚህ ሆኖ ሲያዩት በጣም የተደሰቱት በጣም ነው። እኔም ራሱ በቃ እንደዚህ ሆኖ ሲያዩት ደስ ያለ የኮራሁት ማለት ነው። በዚህ ግድግዳ ላይ እንግዲህ ተቆርቆሮ ግድግዳውን ቆርጬ ማገር አስገብቼ ነው የሰራሁት። በዚህ ግድግዳ ያለው እንደዚህ ይህንን ማለት ነው። በዛም እንደዚህ በዚህ ጋም በዚህ ፓርትም ያለው እንደዛው ሁለት ነው። ሁለት ሶስት ግድግዳ አንስተን ነው እንደገና የሰራ ነው። ከላይ ወጣ ጥረና ሁሉ የሰራ ነው። የዛሬ አመት ላይ ለቀቀው ያለው ቪዲዮ ላይ መለስ ብላችሁ ከቪዲዮዎቻችን ማየት ትችላላችሁ ማለት ነው እንግዲህ እና ጭቃ ቤት ለምትሰሩ ወንድሞች፣ አሮጌ ቤት ነው ወይ የኔ ቤት አይዋብም፣ አያምርልኝም፣ የቆየ ነው እና ጠንካራ አይሆንልኝም፣ በጅሰም ተሰርቶ አይጠነክርልኝም ብላችሁ ለምታስቡና ለምትጨነቁም፣ የሴፍቲ ምንም ችግር የለውም። በምትፈልጉት አይነት ስታንዳርድ ልክ ይሰራላችኋል። እኛን አናግሩን። በየትኛውም አካባቢ ወልዶ ላይ የተንቀሳቀሱ እንሰራለን እና የተሰጠንን ስራ ደግሞ ኢንሻ አላህ በአማናችን ልክ የምንወጣ ይሆናል ማለት ነው። ከቪዲዮ መጨረሻ አብራችሁም ስለነበራችሁ ከልብ አመሰግናለሁ። ወሰላም ዓለይኩም ወረሕመቱላሂ ወበረካቱ።